በስተመጨረሻ ገጠር ገባች አደይ። የአደይ እናት በጣም አመሰገኗት፣ በጣም መረቋት። ነገር ግን ከዚህ በኋላ ህይወትሽን መኖር አለብሽ ማግባት አለብሽ ብለው ሲሏት፣ ብርሃን ተነሳችና ባርኮቴና፣ አደይ ባርኮቴና ዲቭ የሚባሉ ልጆች አሉ እማዬ። በጣም ነው የሚወዷት። በጣም ነው ብታይ የሚሳሱላት እንዴ አዎ በጣም ታይ ታይ ይለያል። እነሱ እኔ ምንስ ልጅ፣ እስኪ ንገሪኝ፣ ግን እንዴት ነው ማለቴ፣ የሚወደው ታወደ አወዳደድ በተለየ ሁኔታ ነው አረማ፣ ዝም በያ ያው ማለቴ እንደወንድምና እንደት ነው እንጂ ሌላ ነገር የለንም ብላ ስትል፣ አይ ልጅ ባደብቅኝ ይሻላል። አይ ማዬ፣ እኔ እንደዚህ አይነት ነገር መግባት አልፈልግም፣ አሁን ምክንያቱም አንቺን አሳክሜ ጥሩ ደረጃ አድርሼ ብርሃኔንም ደግሞ አስተምሬ አስጨርሼ ነው እንጂ ምንም አይነት ነገር ውስጥ እንደማልገባ ቃል እገባልሻለሁ ብላ ስትል፣ ማዘሯ ደግሞ የእኔ ልጅ እንዴ ብርሃኔንም አሳክመሽ ብዙ ነገር አድርገሽ አምጥተሽ አታል። እኔም ደግሞ ደህና ነኝ። እኔ የምፈልገው የአንቺ ወግ ማድረግ ነው እንጂ ሌላ ነገር አልፈልግም። ስለዚህ ልትረጅኝ ይገባል፣ የእኔ ልጅ ብለው ማዘሯ መልስ ሰጧት። ድብ ድብ ተስፋ ቆርጧል። ሊዲያ በቃ ወንድሜ ከዚህ በኋላ መሄድ አለብን። ምክንያቱም አላይደለም በቃ እኔ ደብሮኛል፣ ብላ ስትል ምን አዎ፣ እኔ ግን አልሄድም። አልገባኝም። ለምንድን ነው የማትሄደው? ነገርሽ እኮ እኔ ካዴጋ ያልጨረስኩት ነገር አለኝ እና በፍጹም እሱን ትቼ መሄድ አልፈልግም፣ ብሎ ሲል፣ አይ ወንድሜ የአቻዴ እውነት ለመናገር ቀልብህንም ነው መሰለኝ ይዛ የሄደችው ብላ ስትል፣ ተይ እንጂ አንቺ አፍቅረሽ ማሚ ዳዲ፣ አንዴ ኤላ፣ አንዴ ናኦል እያልሽ ዝም ብለሽ አየሽ። ማፍቀርና ፍቅር ምን እንደሆነ እንኳ አታውቂውም። ባርኮቴ፣ ባርኮቴና ፍቅር ተጣሉ። አንቺ ምን አይነት ሰይጣን ይሁንሽ ልጅ ነሽ? እንዴት ነው ስለ እናቴ ስለ ቤዛ ለቤዛ የነገርሽው? ብሎ ሲላት ለምንድን ነው አደይን እስከ ቤት ያስወጣሻት? ብሎ ጮኸባት። እንዴ ወንድሜ ደግሞ አሁንስ አበዛችሁት፣ ሁላችሁም እየተነሳችሁ እኔ ላይ ብቻ መበጥረቅ ነው እንጂ የምትችሉት ሌላ ምንም ነገር አትችሉም። እኔ ምንም ነገር አላደረኩም ምሽ ስለዚህ እራሷ ፈእዲያው ወዳ ነው አደይን ብትሆን ሄደችው እንደገና ደግሞ እሱን ተወውና ቤዛ ራሱ እስኪ ንገረኝ። መታ ኮ አንተንና አደይን እሊ እላ ቤት እንዳየቻችሁና አብራችሁ እንደተኛችሁ መታ ተናገረች። ከዛም በኋላ ዲብ ጮኸባትና አባረራት። እና ኔ የምላርግልን እኔ ደግሞ እናቴን ጠይቄ ነው እንጂ እንደዚህ ያልኩት ውጪ ያልኳት ሌላ ማንንም ጠይቄ አይደለም። በቃ ወንድሜ እያ ላይ ስትጮህ ማዘሯ መጡ። የባርኮት እናት እንግዲህ፣ ከዚህ በኋላ ጥይቱ ገና ሊፈነዳ ነው ማለት አሁን ነው። ምክንያቱም እስከ ዛሬ ፍቅር ዝም ብላ ውሸቷን ነው እንጂ የእውነት ትክክልም አልተናገረችም። ፍቅር ማለት ነው የውሸቷን ነው እራሷ ተናራ እራሷ ፈልስፋ፣ ከዚህ በኋላ አደይን ውጪ፣ እኛ ሰራተኛ ሌላ እናመጣለን። እናቴ ውጭ ብላሽ ያለች አለችው። የእውነት የውሸቷን ነው ማለት ነው እንጂ ትክክለኛ አይደለም። ምክንያቱም ማዘሯ በጣም ደንግጠዋል። ቆይ ምን እየተፈጠረ ነው ብላ ደግጣለች። ገጠር ገጠር ያሉት እንግዲህ አሸናፊና ብርሃን የመቸም ጭቅጭቅ ሆኗል። ነገረ ስራቸው በጣም እየተጨቃጨቁ ነው። እኔ ምልሽ ረተይተይተይ እነ ጀሪ እነዛ እነ ጀሪ እንዲ፣ አንተ ቆይ ጀሪ ጀሪ የምትለው እኔ ምልክ፣ እነሱ እነ ጀሪ እኮ ይሄን አመዳቸውን ታለቅለቀውን ኧረ እባክሽ። እና ይሄ ራሱ እኮ ጀግንነት ነው፣ ይሄ ራሱ ብቃት ነው። ስለዚህ አርፈሽ ብትቀመጭ ይሻልሻል። እኔ ግን የሚገርመኝ የሚቆጨኝ እሺ፣ አንተ ደግሞ የሚቆጭህ ምንድን ነው? እንደው እነሱን ብዬ ብዬ እምቢ ካሉኝ እንደ አንቺ እጅ ላይ እንዳይጠላኝ ብዬ ነው እንጂ ኧረ እባክህ፣ እኔ አንተን በእንጨትም አነካ። እየተባባሉ የእውነት የአሸናፊና የብርሃኔ ጨዋታ በጣም ደስ ይላል። ሰላም ውድ እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። በስ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ቪዲዮዬን እስከ መጨረሻው አይታችሁ ሀሳብና አስተያየታችሁን ቁጭ ቁጭ ብታደርጉልኝ በቀጣዩ አሪፍ ነገር ይዤ እመጣለሁኝ። ቪዲዮዬን እስከ መጨረሻው ስለምትከታተሉኝ ከልብ ከልብ አመሰግናለሁ። እንግዲህ አደይ ገጠር እየተመቻት ትመስላለች። ማዘሯም በቃ ልጅ ወግ ማረግ ያዥ ትዳር ያዥ ብትላትም እንኳ አይ እኔ በፍጹም እማዬ አንችን ቁም ነገር ሳላደርስሽ አላገባም ብላ ስትል ተየኔ ልጅ አሁንስ አባትሽ ሳይሆን እኔ ራሴ ነኝ ክፉ መሆንብሽ አባትሽ ያገኘሽ እንደሆነ ይገንሻል ለማትፈልጊው ሰው ነው የሚድርሽ፣ እያለቻት አያማዬ እኔም እኮ እሱ ከተማ ስላየሁት ነው ወደዚህ የመጣሁት። እና አይዞሽ ምንም አይፈጠር፣ እሱ ደግሞ ወደዚህ ሲመጣ እኔ ደግሞ ምልሽ ወደ ከተማ ሄዳለሁ። እና የእኔ ልጅ እስከ መቼ ድረስ ነው እየሸሸሽ እና እንደዚህ እየሆንሽ የምትኖሪ? እማዬ አውቃለሁ። እኔ አይደለሁ እንዴ ከሞቀት ጎጆሽ እና የሞቀት ዳርሽን ለእኔ ስትየበተንሹ? እሱ መታ ይገባ ይቀረል። ግን ደግሞ አባቴ እኔ ሊረዳኝ ፈቃደኛ አይደለም ግን አንድ ቀን እንደሚረዳኝና ሁሉንም ነገር እንደሚሰማኝ ተስፋ አደርጋለሁ በማለት መለሰች ለማዘሯ እሺ ከዛ ብርሃኔ ነይ እንሂድ የት እንዴ እስኪ አየሩ አልናፈቀሽም ሀገሩ አልናፈቀሽም እንዴ ረሱስ ናፍቆኛል እናፈታ እንበላ ትንሽ በይ በይ በይ መቸም እዛ አሸናፊ ጋር ነው የምትወስድ ያት እያለች ማዘሯ ማውራት ጀመረች ከዛም በኋላ እንዴ እሱስ፣ ቢሆን ለማንኛውም ብታይ እንዴት ነው የማየት፣ አሸናፊስ ኑሮ እንዴት ነው ብላ ስትጠይቅ፣ አረተይ እንደው ያኔ ደመቀ ደመቀ ጋ ከተማ ሄደ ሂዶ አስደንግጦን ነበር። ነገር ግን ደመቀ በዛው ሲቀር፣ እሷ ግን እሱ ግን መጥቶ እርሻውን እያረሰ እኔንም ጠቅሞኛል። ብታይ እኔም እሺ ማዬ፣ መሬቱን ግን የእናንተ ማን ነው የሚያርሰው? አረ ተይኝ እንጂ እሱ ነዋ አሸናፊ። ብታይ አርሶ አንደፋርሶ እጎታዬ ያስገባልኛል። እኔ በቃ እኔና ብርሃኔ ገጋግረን መብላት ነው። አሁንማ ሁሉም ነገር አለኝ እኮ። አሁን ከዚህ በኋላ ያንቺን ወግ ማድረግ ብቻ ነው ማየት የምፈልገው እያሉ ማዘሯ እንግዲህ አደይን እንድታገባላት ይፈልጋሉ ማለት ነው። አደይ ደግሞ እኔ አንቺን ወግ ማድረግ ሳላይ በፍፁም አንቺን ትልቅ ደረጃ አድርሼ ነው ከተማው ስጃችሁም ነው ብትል ማዘሯ ይህንን አልፈልግም ብላለች። ዲቭ እንግዲህ ሊሊጋ ሂዶ አደጌት ናት ብሎ ሲጠይቅ አደይማ ገጠር ገባች። ምን እንዴት እንዴት ታደርጊያለሽ? እንዴት እንዴት ትጨክኛለሽ? እንዴት እንዴት ብሎ ሲናገር እንዴ እኔ ምን ላርግ? እናንተ አይደላችሁ እንዴ ማለት ምን ተፈጠረ? እናንተ እኮ ናችሁ እንደዚህ ያደረጋችኋት። አንተንና ኤላን ነበር የምታምነው የምትወደው ከምንም በላይ ግን፣ አንተ በቤዛና በፍቅር ተነሳስተህ ያልሆነ ነገር ተናገርካት፣ ተስፋ ተቆረጠች። ትሰማኛለህ? ተው በቃ፣ አሁን ምንም ልልህ አልችልም፣ ምክንያቱም ብትረጋጋ ነው የሚሻለው። እንዴ ሊሊ፣ እኔ እኮ ግን እንዴ ሊሊ፣ እኔ እኮ በጣም ነው የምወዳት በጣም ነው የማፈቅራት እኮ መውደድ ማፍቀር፣ ብቻ ትርጉም የለውም። ልታምናትም ይገባ ነበር ብላ ጮኸችበት። ኧረ ተይ ሌሊት፣ ተይ እንዴ በቃ እኔም ልሄድና እንግዲህ ከዚህ በኋላ ወደ ራሴ ቤተሰቦች መለሳለሁ ብሎ ሲል ተረጋጋዴም ቆይ እንዴት ነው በአንድ ጊዜ ተስፋ የምቆርጠው? ይህም ሁሉ ካዘነብሽበት በኋላ እንዴት ነው ልጁ ተስፋ የማይቆርጠው? ኧረ አንቺ ደግሞ አበዛሽው አላት እና አንተ ደግሞ እስኪ ንገረኝ ይህ ማለት አንተ በቃ ከኔ የተነጠለ ሌላ ህይወት መኖር ያምርሃል ማለት ነው፣ በቀላሉ ትረሳኛለህ ማለት ነው ብላ ስትጮህበት፣ አረ ተረጋጊ ሊል እንዴ። በቃ ከዛ በቃ ተረጋጉ፣ በእኔ የተነሳ እንድትጣሉ አልፈልግም በፍጹም። ምክንያቱም ያለፈው አልፏል እኮ። አሁንም ግን ብትረጋጋ ይሻልሃል። ለማንኛውም ግን አዴ ከደወለች አደራሽን እንድትነግሪኝ ብሎ አላትና ሊሊ ችግር የለው። ዳይመንድና ኬንጎ ዳይመንድና ኬንጎ እንግዲህ፣ ወይን አደይ ታውቃለህ፣ እኔ ለብዙ ጊዜ ስመኛትና ስጠብቃት የነበረችዋ ልጅ ገጠር ገባች ማለት ነው። በቃ ከዚህ በኋላ የኔ መሆን አትችልም ማለት ነው። አንተ ለእሱ ትጨነቃል አይደል? እኔ አባቱ አገኛት አላገኛ ትላለሁ። ለማንኛውም ለሊሊ እንደውል ብለው ሊሊ ጋቢ ደውሉ እሷ ቤት እንዳልነበረችና በቃ ገጠር ላትመለስ እንደሄደች ሲነግረው በጣም ደነገጠ በጣም ደነገጠ ምን አዎ ከዚህ በኋላ እንግዲህ አደይ ገጠር ሄዳለች አየህ አየህ አረ ተረጋጋ አሁን የሚያሳስበው ስለአንተ ፍቅር ሳይሆን የእሷ ደህንነት ነው ምክንያቱም አባቷ ዛት ሄዴ እመነኝ ይገላታል እመነኝ ለማትፈልገው ሰው ነው የሚድራል አደይ ብርሃኔን፣ እኔ እምልሽ ያ እኔን ያገባለሁ ያለው ልጅ እሳ እንዴት ነው? ደህና ነው አለችት። እንሱማ ምን አለበት? እኔን እኮ ብታይ አንድ ጊዜ ከአንቺ ዘንዳ ያኔ ከከተማ ስመጣ አፍኖ ይዞኝ፣ ከዛ ሰዎች ትልቋ ልጅ ናት ብለው ሲሉ ይች ትንሿ ናት ትልቋ ከተማ ናት ብለው ሲሉ ለቀቀኝ። ነገር ግን ለማጣራት ሞክሮ ነበር። እኔ ምንም አልተናገርኩም። አንቺ እኮ ከብዙ ነገር እንደምታወጭኝ አውቃለሁኝ፣ አለ አለች አደይ። እንደ እህቴ እህቴ እኮ ነሽ፣ ከምንም በላይ ዴሜ እና ምንም አያመጣ። ለማንኛውም አው እንግዲህ ተስፋ አደርጋለሁ፣ ከዚህ በኋላ ከመጣም ፊትለፊት ለማጋፈጥ ዝግጁ ነኝ ብላ መልሷ ሰጠች። አደዬ ገጠር ያለውን ሻንቁጤን እንግዲህ ለመረዳት እና ፊት ለፊት ለመጋፈጥ በቃ ፈቃደኛ ሆናለች። ከዚህ በኋላ ባርኮቴን ነው እንጂ የምፈልገው አንተን አይደለም ለማለት አባቷንም፣ ደግሞ ፊት ለፊት ለመጋፈጥ ዝግጁ ናት አደዬ። ለዛም ነው ወደ ገጠር የሄደችው ማለት ነው። አባቷ እስከሚመጣ ነው የምትጠብቀው ከከተማ። ዴቭንም ቢሆን ከዚህ በኋላ ተመልሳ ስትመጣ አልፈልግህም እንደምትለው እና ከባርኮቴ ጋር እንደምትጋባ ነው አላማዋና አሳቧ። ምክንያቱም እሷ ባርኮቴ ነው እንጂ የምትወደው፣ በፍጹም ዲቭን አትወደውም። ዲቭን ውለታ ነው እንጂ ያለባት ፍቅር የለባትም። ቤዛም ጉዷ ተጋልጦ፣ ያ ሁሉንም ነገር ትነግርኛለሽ፣ ያረጣ በዳሪውንም ወንድሙንም እናትሽንም ሁሉንም አስተዋውቀሽኝ፣ ከዛ በኋላ እሰጥሻለሁ ሁሉንም ነገር ሲል እንዴ፣ ለምንድ በቃ እንደዚህ ነው የሚሆነው ይህ ማለት እኔን አላመንከኝም እንዴ? አይ ይሄ ከማመን ጋር አይካሄድም፣ ግን ምንም ቢሆን ስንት ብር እንደው ምን እንደው ምን እንደው የግድ እጠይቃለሁ ብሎ ሲያፋጥጣት፣ ቤዛ በጣም ደብሯታል። ቤዛ ፍቅርን በጥፍ ላተቻ አንቺ፣ ይሄው ምግብ ተነስተች ስሪልኝ ስትላት፣ አይ አልሰራም፣ እንደዚያ ከሆነማ ዲቪ ውጭ እንዲጋብዘኝ እፈልጋለሁ ስትል፣ ለምንድን ነው እሱ የሚጋብዝሽ? እሱ የዋህ ስለሆነ ነው ብላ